ወደሱ እንዳሰርሹ ነው። አይ አመሰግናለሁ። ሰላም ጤና ይስጥልኝ። እንደምን አላችሁ ደና ወይ? አዲስ አበባ ቤተል ላይ ያለሁት 30 ቲክነስ አረቢያን مجلس ይጀመራችሁ ነው። አስተካክለን ተከታተሉኝ። አስተካክዬ ደግሞ አሳያቻለሁ። መጨረሻው የሚቀርጸኝ ሰው ስለሌለ ነው። አመሰግናለሁ። እያያችሁ ስለምን አመሰግናለሁ።

እኔ ያለሁት ቴብል ነው። 30 ቲክነስ 6 ሜትር አረቢያ መጅሊስ ግዢ የመጥቼ ነው ማለት ነው። ቱርኪያ ጨርቅ ነው፣ እጅግ በጣም ቆንጆ ጨርቅ ነው። ለ6 ሜትር ቴብል አንሰጥም። ይሄ በገንዘቧ ነው ያሰራችው። እና ቴብል የምንሰጠው ሰጠው 10 ሜትር እና 12 ሜትር ሲሆን ነው። ኢቭን እስከ 8 ሜትር እንኳን ብታዙ ቴብል በገንዘባችሁ ለብቻው ነው ሂሳቡ። እንድታቁ ፈልጌ ነው እና ይሄ ይመስላል። እያያችሁ ስለምታዙኝ ከልብ አመሰግናለሁ። የሚቀርጸኝ ሰው ስለሌለ ያው የሚደረድር ሰው ነበረ። በአጋጣሚ ጊዜ ውስጥ ላይ ይሄ ይመስላል። አመሰግናለሁ። አሁን ሌላ ትዕዛዝ ስላለ ወደሱ እንዳሰብሹ ነው። አመሰግናለሁ።